በአስር ዓመት ህፃን ላይ እገታና በአሰቃቂ ሁኔታ የነፍስ ማጥፋት ወንጀል የፈጸመው ግለሰብ በሞት እንዲቀጣ ተወስኗል። በአርባ ምንጭ ከተማ ህዝብን ያስቆጣና መላው ኢትዮጵያውያንን አንገት ያስደፋ ጉዳይ ነው። የአስር ዓመትን ህፃን ገሎ ሽንት ቤት ውስጥ የጣለው ግለሰብ። ይህ ግለሰብ ታዲያ በጋሞ ከፍተኛ ፍርድ ቤት ዛሬ ጥፋተኛ ተብሎ የሞት ፍርድ ተወስኖበታል። የአቃቤ ህግ የክሰስ ቻርጅ እንደሚያሳየው ተከሳሽ ወርቅነህ አሰፋ ደረሰው የፌድሪ ወንጀል ህግ ቁጥር 539 አንድ አመሯዋና 592 ሰስር የተደነገገውን ድንጋጌዎች በመተላለፍ የአስር 10 ዓመት ታዳጊ በማግትና በአሰቃቂ ግድያ ወንጀል ተከሶ ጥፋተኛ ተብሏል። ተከሳሽ በአርባ ምንጭ ከተማ አስተዳደር ሴቻ ክፍለ ከተማ ዶይሳ ቀበሌ በተለምዶ ኒው ቪዥን ተብሎ በሚጠራው አካባቢ በቀን 03 ሶስተኛው 2018 ከቀኑ 10 ሰዓት እስከ 12 ሰዓት ባለው ጊዜ ውስጥ ተከሳሽ አስቀድሞ ማንኛውንም ህፃን ልጅ ጠልፎ በመያዝ ከተጠላ ኃላፊው ቤተሰብ ገንዘብ በመውሰድ የራሴን ኑሮ ቀይራለሁ በሚል አደገኛ አስተሳሰብ ይህንኑ ዓላማ ለማስፈጸም ፕላስቲክ ማሸጊያ ቤቱ አዘጋጅቶ ማኖሩን የአቃቢ ህግ የክስ ዝርዝር ያሳያል። በዕለቱ ተከሳሽ የሚያስተምርበትን ትምህርት ቤት ተማሪ የሆነውን የአስር ዓመት ህጻን ልጅ ሟች ናትናኤል ማይክል ከትምህርት ቤት ሲመለስ መንገድ ላይ አስቆሞ እያወራው ቆይቶ ተከራይቶ ወደሚኖርበት ግቢ ሟች እንዲመጣ ካደረገ በኋላ ሟችን በቀኝ ግንባሩ ላይ በቦክስ በመምት ሰምታት በአፍንጫውና በአፉ ደም እንዲፈስ በማድረግ መሬት ላይ ከጣውለው በኋላ ሟችን ተሸክሞ ወደሚኖርበት ቤት ክፍል ውስጥ በማስገባት የሟችን አፍና አፍንጫ ከማጅራቱ ጋር አጥብቆ በፕላስቲክ ማሸጊያ ካጣበቀው በኋላ የቤቱን በር በሟች ላይ ቆልፎ መውጣቱን በክስ ዝርዝሩ ላይ ተመልክቷል። ተከሳሽ ሟችን ይዞ ከአካባቢው ለመሰወር እንዲያመቸው የአካባቢውን ሁኔታ ሲቃኝ ሟች የታሸገበትን ፕላስቲክ ታግሉ በመፍታት ራሱን ለማትረፍ የድረሱልኝ ጭወት በማሰማቱ ተከሳሽ ተመልሶ በመምጣት በድጋሚ አፍና አፍንጫውን አጥብቆ በማፈን ካሸገው በኋላ ሟችን በሕይወት እያለ ፎቶግራፍና ተንቀሳቃሽ ቪዲዮ በስልኩ በመቅረጽ አመቺ ቦታ ሲደርስ ከሟች ቤተሰብ ጋር ገንዘብ ለመደራደር በማሰብ የሟችን አንገት በአንሶላ አንቆ ሕይወቱ እንዲያልፍ ካደረገ በኋላ አስከሬኑን የገደለበት ቤት መጸዳጃ ቤት ውስጥ እንደከተተው በክስ ዝርዝሩ ተገልጿል። ተከሳሽ አስከሬኑ እንዳይታይ የአንሶላ ጨርቅ ከላይ በመጣልና በመሰወር ከሚኖርበት ቤት አካባቢ ሸሽቶ በቀን ዜሮ አምስት ሶስተኛው 2018 ዓም በመኪና ተሳፍሮ ወደ ምዕራብ አባያ ወረዳ አቅጣጫ በማምለጥ እያለ ፉራ ቀበሌ ውስጥ በህብረተሰብና በፖሊስ ብርቱ ክትትል ሊያስችሏል። በመሆኑም ተከሳሽ ሌላ ወንጀል ለመፈጸምና የፈጸመውን ወንጀል ለመደበቅ ጭካኔ በተሞላው መንገድና ተማሪውንና ራሱን መከላከል የማይችል ህፃን አስቦ በመግደልና ለአካለ መጠን ያልደረሰ ህፃን ልጅ በመጥለፍ ወንጀል ፈጽሟል የሚል ክስም ቀርቦበታል። በዚህ መሰረት የጋሞ ከፍተኛ ፍርድ ቤት የአቃቢ ህግ ክስ የሰውና የሰነድ የኤግዚቢት ማስረጃዎችን በማሰማት አቃቢ ህግ በሁለቱም ክሶች ከምክንያታዊ ጥርጣሬ በላይ በተከሳሽ ላይ በማስረዳቱ ተከሳሽ እንዲከላከል ሲል ብይን ሰጥቷል። በመሆኑም ተከሳሽ መከላከያ ማስረጃ የለኝም ሲል መከላከል ባለመቻሉ ፍርድ ቤቱ ዛሬ በቀን 18 ሶስተኛ ወር 2018 ዓ ም በዋለው ችሎት የግራ ቀኙን የቅጣት አስተያየት በመቀበል ከመረመረ በኋላ ተከሳሽ በሞት እንዲቀጣ ወስኗል። ይህንን የጋሞ ዞን ኮሚኒኬሽን የዘገበው